ሰላም አለይኩም ወረህመቱላሂ ወበረካቱ የቻና ቤተሰቦች እንዴት ናችሁ? ሰላም ናቸው። ሰላም ናችሁ። ብዙ ሲትፊበ ሰላም ሰላም ክሳንቶች እንዴት ናችሁ? ባለችበት አላህ ይጠብቅልን። ቤት የአዲስ አበረታት። አገራችን ሰላም፣ ደስታ፣ ፍቅር አንድነት ያምጣልን። እንግዲህ ዛሬ ደግሞ በማለቂያው ሰዓት ቢሻሜል እየሰራ ነው እላችኋለሁ። የቢሻሜል የረመዳን ሳይሆን ማታም እራትም ይሰራል በብዛት እራት ነው የሚሰራው፣ እና ዛሬ አሰራሩ ላሳያችሁ። ሁሉም ነገር ጠቅዬ ሦስቱን ሰርቼ ጨርሼዋለሁ እላችኋለሁ። እዚህ ጋ ከለሩ እዚህ ጋ ቀቅዬ አውጥቻለሁ። እንደምታዩት ቀቅዬ አለሁ። እዚህ ጋ አንድ ቀስት አለኝ

እኔ ብዙ ስለሚወዱ እጨምራለሁ። ሌላ ጊዜ ላይሆንስ ነበር የሚል ትልቁ እሱ አልቆብኝ ነው እንጨምራለን። እኔ በዱቄት ነበር የምንሰራው። ሰው አይወዱም በዱቄት

ታ እንዲይዝ ማለት ነው። ያህኑ ጋር እንዲይዝ እላችሁ ማለት ነው። ነዚህ አይነት ነው የሚታዩት

የራሳቸውን እኮ ገና ይጨምራሉ። በጣም ነው የሚወዱ ጅብን በሜል ጅብንና ድንች በጣም የሱ ነው ያወፈራቸው። እኔማ እንጣላለን ነው ከራታው ይቅርታችሁ ያልኳቸው። አያገባኝ ትልቅ ላለ ይመስላላቸዋ ነው። አሁን ቢዛ ባዘሬ ላለኝ ትንሽ ጣልጣላ አደርግበታል። ኛ ቢዛ ስለሚሰራ ያምሰኛል። ሌላ ያለው ረመዳን መመታ ሲያልቅም እሱ ማለት ለዚህ ነው መኪያሉ። እንግዲህ ሲወጣ በኋላ አሳያቸዋለሁ። አሁን እንኳን አይመቸሉም፣ ሰዓትን ስለሚሄድ አሁን አንፈተወም። ትንሽ አስቆየዋለሁ። አዘጋጅቼ ነው ቁጭ ያደረኩት፣ ያልቅብኝ ይ እነሱ እና ቤተሰቦች ያበረታቱ ይላቸዋል። እንደዚህ ይመስላል። እንደሚታዩት ትንሽ ደግሞ ሽዳ ቀባ

ይህን ይመስላል እላቸዋለሁ። እንግዲህ አበረታትን ሼን ላይክ ያደረጋችሁልኝ ቤተሰቦች እጭ በእናንተም ነው የደረስኩት ማለት ነው። አሁንም አበረታትን የለመጠ ላቸኋለሁ። በሌላ እንግዲህ በሌላ ነገር ደግሞ እስከ ስንገናኝ ድረስ መልካም ጊዜ